በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዐቢይ ጾም የመጀመሪያ ሳምንት ዘወረደ ጾመ ሕርቃን። ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳንና ፍቅሩን ሊገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ስጋ መዋሃዱን የሚያዘክር ነው። ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚታወስበት፣ የሚነገርበት የዐቢይ ጾም አንደኛ ሳምንት ነው። እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሰረት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁ ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳም ፍለጋ ከአባቱ እሪና ሳይጎድል ሳይለይ ከሰማይ መውረዱን የምናዘክርበት በዓል ነው። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ሕርቃል የሚል ስያሜ ተሰጥቶታል። እግዚአብሔር አምላክ ለአዳም ከአምስት ቀን ተኩል በኋላ ከልጅ ልጅህ ተወልጄ በልዕልተ መስቀል ተሰቅዬ አድነሃለሁ ብሎ ለአዳም ቃል ገባለት። ይህ ኪዳን አዳም ይባላል። የቃል ኪዳን ይህ ኪዳነ አዳም ይባላል የቃል ኪዳን ሁሉ መሰረት ነው። ሁለቱን ኪዳናት ወይም ብሉይ ወሐዲስ በጽኑ ተስፋ ያስተሳሰረ የረጅም ዘመናት የድህነት ሰንሰለት ነው። ዘወረደ፣ እርቀ አዳም፣ ተስፋ አበው፣ ትንቢተ ነቢያት፣ ሱባኤ ካህናት መፈጸሙ ኪዳነ አዳም መሲህ መወለዱ የሚነገርበት የፍቅር አዋጅ ነው። ዘወረደ ማለት ዘወረደ ማለት የሚስጢረ ስጋዊ ወይም የአምላክ ሰው መሆን ትምህርት ነው። ዘወረደ ስንል አምላክ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። አምላካችን ኢየሱስ ክርስቶስ ሕያው ሲሆን ሞቶ በመብል ምክንያት የሞተው አዳምን ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅር ገለጸ። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። ይልቁንም ከታረቅን በኋላ በህይወቱ እንድናለን። በዚህ ትምህርትና በዚህ ትህትና ፍቅርን አስተማረን። የመጀመሪያ የአብይ ጾም መግቢያ እሁድ ዘወረደ ይባላል። ደግሞም ጾም ሕርቃል ይባላል። ስያሜው በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግስት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግስቷ በክብር አስቀምጣው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱን አሸክሞ ሌላውን ንዋየ ቅዱሳት ዘርፎ ስልሳ ሺ የሚደርሱትን አቁስሎ ገድሎ ሶስት ሺ የሚሆኑትን ማርኮ ከተማዋንም አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 አመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉስ ሕርቃል ይናገሩታል ይነግሩታል። እርሱም ሐዋርያት ሰውን የገደለ እድሜውን በሙሉ ይጾም ስላሉ እንዴት ላድርገው አላቸው። እኛ የአንተን እድሜ ተከፋፍለን እንጾማለን ብለው አንድ አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለህርቅ ያልሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አሳይታው አውጥቶ በልብሰ መንግስቱ ጠቅልሎ ወደ ሱቅ ውስጥ ተመለሰ። የተማረኩት በሙሉ ነጻ ወጡ። ይህን ለማሰብ ለማስታወስ፣ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደ ተመለሰ እኛም ከኃጢአት ምርኮ መልሰን ለሕርቃን ድል መንሳትንና በጠላቶች ላይ ኃይልን እንደ ሰጠኸው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያልን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተክርስቲያናችን አብራ ደንግጋዋለች። ይሄ ላይ እዚህ ላይ በዚያን ጊዜ ለህርቃል ህዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለህርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾሙን እንጾማለን። የእኛ ጠላት የጨለማ ገዥ የሆነው ዲያብሎስ ነው እና እሱን ደግሞ በጾም የምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ስጋችንን ለማሸነፍ የምናስ የምናስገዛበት ከፈጣሪ ጋራ የምንገናኝበት የጽድቅ መንገድ ለስጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ እቃ ጦራችን ነው። ሆኖም የጾም ወቅት ሲመጣ አቀበት የሚወጡ ይመስል የሚፈሩትና የሚያማርሩት ሳይሆን እንኳን መጣልን ተብሎ በጉጉት የሚናፈቅ መሆን አለበት። ስለሆነም ማንኛውም ሰው ጾሙን ሲጀምር የሚከተሉትን ጉዳዮች በደንብ ሊያጠናቸው ይገባል። የዲያብሎስን ስራ ሊያፈርስ የተገለጠው የእግዚአብሔር ልጅም በጾም ድል ማድረግን ለእኛ አስተምሯል። እኛም በዚህ ዐቢይ ጾም የለመነውንና የጠየቅነውን ነገር ሁሉ ከሃጢያት በስተቀር ከነ ከነ ከሃጢያት በስተቀር እንዲያከናውንልን ጾምን ገንዘባችን እናድርግ። በጾም የተጠቀሙ ቅዱሳን አባቶችና ቅዱሳን እናቶች እንዳሉን አስተውሉ። በተለይ አሁን በቤተ ክርስቲያን ላይ እየደረሰ በሚታየው አስቸጋሪ ፈተና አንዳችን ልባዊ ጾም በመጾም እያንዳንዳችን ልባዊ ጾም በመጾም ልዑል እግዚአብሔር የጸሎታችንን ምላሽ እንዲሰጠን እንማጸን። ጾም ጸሎታችን የቅዱሳን አምላክ እግዚአብሔር ይቀበልልን። አሜን። ወስብሐት ለእግዚአብሔር። ስለ ቃሉ የቃሉ ባለቤት ለውል እግዚአብሔር አምላካችን ስሙ የከበረ የተመሰገነ ከፍ ከፍ ያለ ይሁን። ይቆየን።